ዛሬ ቪዲዮዋችን በመጀመሪያ ደረጃ የዶክተሮችን ስራ ማቆም አድማ እንመለከታለን። በመቀጠል ደግሞ ስለ ኤርሚ እና ስለ እንዳልክ ላይፍ እንመለከታለን። ያለህ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። ሰሞኑን እንግዲህ እንዳያችሁት በጣም በርካታ ዶክተሮች ለብዙ ቀናት የጠየቁትን ማለትም የደሞዝ ይጨመርልን ጥያቄ ተቀባይነት ስላላገኘ የስራ ማቆም አድማ እያደረጉ ይገኛሉ። ኧረ ቪዲዮ አም በዚህ ዙሪያ አንድ ነገር ላንሳ። በመጀመሪያ ደረጃ እነዚህ ዶክተሮች በጨዋ ደንብ ለብዙ ቀናት ይህንን ጥያቄ ሲያነሱ ነበረ። ኦልሞስት ከአንድ ወር በላይ በየቀኑ ማለት በሚቻል ሁኔታ ይህንን ጥያቄ ለመንግስት በትህትናና ስርዓት ባለው መንገድ ሲያቀርቡ ነበረ። አሁን ግን የጥያቄ ቀናቸው ሲያበቃ የስራ ማቆም አድማ እያደረጉ ይገኛሉ። መንግስትም ለእነሱ መልስ ከመስጠት ይልቅ በግድ ወደ ስራ እንዲመለሱና አንዳንዶቹን ደግሞ ወደ ህግ ቦታ እየወሰዳቸው ይገኛል። ከዚህ ሁሉ ግን መንግስት ለእነዚህ ሰዎች ትኩረት ሰጥቶ የጠየቁትን ነገር የሚያስፈልጋቸውን ነገር ቢሰጣቸው መልካም ነው ባይነን። ምክንያቱም እነዚህ ዶክተሮች መላ ህይወታቸውን ማለት በሚቻል ሁኔታ በትምህርት አሳልፈው ቀኑንም ሌቱንም እያጠኑ እየተማሩ ብዙ ነገር ውስጥ አልፈው በስራቸው ላይም ሌት ተቀን እየሰሩ የሚከፈላቸው ግን ዘጠኝ ሺህ አስር ሺህ እና ከዛ የማይበልጥ ደሞዝ መሆኑ በጣም የሚያሳዝን ነገር ነው ስለዚህ እነዚህ ዶክተሮች ያነሱት ጥያቄ ተገቢ ነውና፣ መንግስት አፋጣኝ የሆነ ምላሽ ቢሰጣቸው፣ አጥጋቢ የሆነ ምላሽ ቢሰጣቸው፣ እንዲሁም የደሞዝ ጭማሪ እንዲያደርግላቸው እንጠይቃለን። ቤት ሊሰጠኝ ይላል። ቤት ሊሰጠኝ ምን ሲሆን? እናንተ በትምህርት ከፍተኛ ቦታ ስትደርሱ ከእናንተ ውስጥ አፉ ሲሆን ቤት ይገዛል ወይም

ጦርነታችሁ ምልክት በተጨማሪም በዚች ሀገር ውስጥ ከፍተኛ ተከፋይ መሆን አለባቸው ብዬ የማስበው ዶክተሮች፣ መምህራን እና ወታደሮች ናቸው። በተቃራኒው ግን ተገቢው ክፍያ እያገኙ አይደለምና ለሁሉም ትኩረት ተሰጥቶ የሚገባቸውን ያክል ቢያገኙ የተሻለ ነው ብለን እናስባለን። የዶክተሮችን ጥያቄ ወደ ፖለቲካና ወደ ብጥብጥ ለማዞር የሚሞክሩ በርካታ ሰዎች አሉ። ነገር ግን ይህ ጥያቄ ከየትኛውም ፖለቲካ ጋር ከየትኛውም የመንግስት ግልበጣ ጋር የማይገናኝ ነውና እንደዚህ ለማድረግ የምትሞክሩ ተቆጠቡ። ዶክተሮችም ከእንደዚህ አይነት ሰዎች እንድትርቁና ወደዚህ አይነት መንገድ እንዳትገቡ ከወዲሁ እናሳስባለን። ይህንን የዶክተሮችን ጥያቄ ለማናናቅና ስርዓት አልባ እንደሆነ የሚያነሱ ሰዎች አሉ። እንዴት ሰው እየታመመ እንዴት ሰው እየሞተ ስራ ታቆማላችሁ የሚሉ። በነገራችን ላይ ዶክተሮች ስራ ያቆሙት ወይንም ደግሞ ወደዚህ ነገር የገቡት የሚበሉት፣ የሚጠጡት፣ የቤት ኪራይ የሚከፍሉት፣ ቤተሰባቸውን፣ ልጆቻቸውን የሚያሳድጉበትና የሚያስተምሩበት ገንዘብ ስላጡ እንጂ ለቅንጦት አይደለም። ስለዚህ አንድ ዶክተር ለራሱ እየተራበ ለራሱ እርቃኑን እየሆነ ለራሱ የቤት ኪራይ የሚከፍለው እያጣ እንዴት ሌሎችን አያክምም እንዴት ሌሎችን አያድንም የምትሉ በመጀመሪያ ደረጃ ይህንን ጥያቄ ወደ ራሳችሁ ብታዞሩት የተሻለ ነው። የትኛውም ሰው በዚህ ምድር ላይ ራሱ እየሞተ ሌሎችን አያድንምና ማላቆን አላቅም የምታቀውን ደግሞ አቃለው እንድትል ስለምፈልግ ማለት ነው ከሁሉም የተሻለ ግዕዝ ቋንቋን አቃለው ስትል ስለሰማወክ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ አንድ ከቁጥር አንድ ላይ ያለውን ቃል በግዕዝ ቋንቋ አንችልም ማለት። በግዕዝ ፈለገዬ እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ኢየሱስን ስበክ እያልኩ ፈለገዬ፣ እኔ የት ሊል ነው? ላውራ አንድ ጊዜ እግዚአብሔር ያክብረልኝ። በቀረች ደቂቃ ትቀጥል። ጥያቄና መልስ አይደለም አይደለ፣ እኔ ጥያቄና መልስ አላልኩኝም የኔ ደቂቃ ነው። ስለዚህ ስናገርሳኳር ነው የእግዚአብሔር ቃል ራሱ ተጫዋት ነው። ስለዚህ እሷን ያልገባውን ነገር ክሮስቶ፣ አሁን ለምሳሌ ባለው ደቂቃ ላይ ይህን ስትል ስለሰማሁኝ ይህን መልስልኝ እንጂ ክፋት የለውም። አንተም ደግሞ ባለችህ ደቂቃ ላይ እሱ ሲያስረዳ ያልገባህ ነገር ካለ ትጠይቀዋለህ በደስታ። በዚህ አጋጣሚ ሀሳቤን ከመቀጠል በፊት እንዳልክ በክርስቶስ ፍቅር የምንወደ ወንድማችን እና ከኦርቶዶክስ ቤተክርስቲያን ነው የወጣው እና ለእንዳልክ ብቻ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሙ ትምህርት አለ ብለህ የምታምን ከሆነ ኤኒ ታይም የእኛ በሮች ክፍት ናቸው። መተ በተወይደስ የግድ ኦንላይን ላይ መሆን የለበትም። ምናልባት ከሶሻል ሚዲያም ውጭ መውራት የምትፈልግ ከሆነ ከእኛ ጋር መውራት ትችላለ። በዚህ ላይቭ ላይ እንዳያችሁት ኤርሚና ፈለገ ስርዓት በተሞላው መንገድ በትህትና በአክብሮት እና በእርጋታ ነበረ ሲያስረዱና ሲያስተምሩ የነበሩት። ምንም አይነት ንቀት፣ ምንም አይነት ቀልድና ፌዝ ሳይቀላቀሉ በስርዓቱ ቁጭ ብለው ሲያስተምሩ ነበረ። በተቃራኒው ግን ወንድማችን እንዳልክ እየቀለደባቸው፣ እያፌዘባቸው፣ እነሱ ሲያስተምሩ፣ እነሱ ሲናገሩ ወደ ሌላ ቦታ እያየ ሌሎች ስራዎችን እየሰራ እየሳቀና፣ በአጠቃላይ ትህትናና አክብሮት በሌለው መንገድ ከእነሱ ጋር ሲወያይ ነበረ። ነገር ግን ክርስትና እንደዚህ አይደለም። ክርስትና ማለት የሚያውቁትን እውቀት ያገኙትን ነገር ለሰዎች በትህትና ማስረዳት ነው። ሌሎች ሰዎችም ሲናገሩ ቁጭ ብለው በሥነ ሥርዓቱ ማዳመጥ ነው። ይህ ማለት ግን የተባለውን ሁሉ ተቀበሉ ማለት አይደለም። ነገር ግን ልክ እኔ ማምነው እንደዚህ ነው ተብሎ እንደሚወራው ሌሎች ሰዎችም እኛ የምናምነው እንደዚህ ነው ብለው ሲያወሩ ኦኬ ብሎ መስማት ተገቢ ነው፣ ምንም እንኳን የመቀበል ግዴታ ባይኖርብንም። ስለዚህ ወንድማችን እንዳልክ እውነትም ከበራልህ፣ ስርዓት በተሞላበት መንገድ አክብሮት እና ትህትና በተሞላበት መንገድ ላይቭ ላይ ውይይት ብታደርግ የተሻለ ነው። ያ ጋይስ፣ ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።